አይገኝም። ምዕራቱ ከህይወት ስለሚሻል አሜን። ባል ባል ከዶክተሮች ለዮናታን አክሊሉ የተሰጠ ምላሽ የድንቁርና ጌቶች በኢትዮጵያ በዶክተር መዝገበ ኃይሉ የህፃናት ስፔሻሊስት ሐኪም፣ እንዲሁም በዶክተር ሽመልስ ሁሴን የህክምና ተመራማሪ ኢትዮጵያ ከድህነት ለመውጣት የምታደርገው ጉዞ ብልህ አስተሳሰቦችንና እውነታን መሰረት ያደረገ ግንዛቤን ይጠይቃል። ሆኖም ግን በተለይ አሁን አሁን አሳሳቢ የሆነ አዝማሚያ እየታየ ነው። አንዳንድ ፓስተሮች ራሳቸውን የእውነት ዳኛ አድርገው በመሾም በጌታ ነገረኝ ስሜት ሰዓተ መረጃ እያሰራጩ ይገኛሉ። ይህ ድርጊታቸውን ብዙ ጊዜ በወቅቱ ፈራልባ መንግስት ቢያንስ በዝምታ ይደግፋል። የአደገኛ ትስስር እንደ ዮናታን አክሊሉ በቅንፍ ፓስተር ወይም ነቢይ ወይም አገልጋይ ያሉ ሰዎች ማስረጃ በሌላቸው ግን ከጌታ ተነገረን በሚባሉ ታላላቅ ዲስኩሮች ህዝብን እንዲያታልሉ ያስችላቸዋል። ያልተማሩ ምስኪኖችንና የማያውቁ ሰዎችን በመበዝበዝና በእውነታ ላይ የተመሠረተ ተጠያቂ ማህበረሰብን በማዳከም ላይ ይገኛሉ። እንደ ዮናታን አክሊሉ ያሉትን ሃ ገደሎች የድንቁርና ጌቶች እንላቸዋለን። እነዚህ የድንቁርና ጌቶች አመክንዮና ሳይንሳዊ ስምምነት የሚጻረር መሠረተ ቢስ ድስኩሮችን ያቀርባሉ። ፓስተር ዮናታን ለምሳሌ እንዲህ ሲል ሰማን። ኢትዮጵያ ግማሽ ያህል ዶክተሮች ዲግሪ የውሸት ነው ይህን መንግስት አረጋግጫለው ብሏል። ይህ ምን ያህል እውነት ነው? ይህ ፍጹም ውሸት ነው። ከንቱ ወሬ ነው። እነዚህ የድንቁርና ጌቶች ራሳቸውን ስለሚያሳስቱ የህክምና ባለሙያም እንደዛ ይመስላቸዋል። ግማሾቹ አስተኛ መሆናቸውን ማንም አላረጋገጠም። እነዚህ ፓስተሮች እውነተኛ ባለሙያዎችን በማጥላላት ቅዱስ መስለው መታየታቸው ብቻ ነው የሚፈልጉት። እውነታው ግን የኢትዮጵያ ጤና ባለሙያዎች ለብዙ ዓመታት ያጠኑና በአስቸጋሪ ሁኔታም ጠንክረው የሚሰሩ ናቸው። ሕክምና ለመግባት ሲጀመር ጎበዝ፣ ጥሩ ጭንቅላት ያለው ሰው መሆን ግድ ነው። ማንም የሚገባበት ዘርፍ አይደለም። ማንም ዘው ብሎም እንደፈለገ የሚገባበት መስክም አይደለም። ለምሳሌ በአብዛኛው ሕክምና የሚገቡት ተማሪዎች በማትሪክ ውጤታቸው ፎር ፖይንት ወይም አራት ነጥብ ያመጡ ብቻ ናቸው። የትኛው ፓስተር ነው እስኪ ፎር ፖይንት ማትሪክ ውጤት ያለው? ተጨማሪም ይህ ፓስተር ተከታዮቹን ሰዎች በመድኃኒትና በህክምና የሚድኑት ዶክተሮች ህክምና ሳይሆን ጌታ ተአምር ስለሰራ ነው ብሏል። ሁሉም የጌታ ነው ማለት ሰዎች እርዳታ በሚያስፈልጋቸው ጊዜ ሆስፒታል እንዳይሄዱ ሊያደርግ የሚችል ገኛና በዝባዛ ብቻ የሆነ ዲስኮር ነው። ሐኪም ያድናል፣ ህክምናም ያድናል። ይህም ከእግዚአብሔር በታች ሐኪም ሰዎችን ያድናል። የእነዚህ ፓስተሮች ግብዝነት አጃይብ ነው። ምንም እንኳን ስለ ህክምና ባለሙያዎች መጥፎ ነገር ቢናገሩም ዮናታን ያሉ ሰዎች በይፋ ከሚያወግዟቸው ዶክተሮች ህክምና አግጎት በተደጋጋሚ ይፈልጋሉ። መለኮታዊ ጣልቃ ገብነት በእርግጥም ሁሉን ቻይ ከሆነ ለምን ወደ ጸጉር ንቅለ ተከላ ሐኪም ከመሄድ ይልቅ ራሱ መላጣ ጸጉር እንዲመለስለት አልጸለይም በቅዱስ ዘይት ቀባ ቀባ አድርጎ ለምን አላበቀለውም? ምናልባትም ቅዱስ ዘይት አልቆ ይሆን? ይህን የምንለው ዮናታን ጸጉሩን ለማብቀል ምን ያህል ህክምና እንዳደረገ በቅርብ ስለምናውቅ ነው። በጣም የከፋው ነገር እንደ ዮናታን አክሊሉ ያሉ ፓስተሮች ያልተማሩና ምስኪን ሰዎችን የሚያታልሉበት መንገድ ነው። ዘዴዎችንና የምስኪኖችን ገንዘብ ለመውሰድ የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ የገነት ፓስፖርት እያሉ ይሸጣሉ። ባንክ ሂሳቡ ውስጥ የተአምር ገንዘብ እናስገባለን የመሳሰሉ ነገሮችንም አል ይገባሉ። ዘይት፣ ጨው፣ ውሃ እነመሳሰሉትን ቁሳቁሶችም ለአማኞች ይሸጣሉ። ብዙም ያልተማሩና የተስፋ መቁረጥ ስሜት የተጠናወታቸው ዜጎች ለዚህ ማታለል ይወድቃሉ። እነዚህ ፓስተሮች የሰዎችን ድንቁርና ተጠቅመው ሀብታም ይሆናሉ። ተከታዮቻቸው ግን የበለጠ ድሆች ሆነው ይቀጥላሉ። አንዳንዶች እንደ ዮናታን አክሊሉ ያሉ ለቤተ ክርስቲያናቸው በየከተማው ከመንግስት መሬት ወስደው ይሸጣሉ፣ ይቸበችባሉ፣ ይከብራሉ። ይህ እምነት አይደለም፣ በእምነት ስም ስርቆት ነው። እነስም አጭበርበር ነው። ፓስተር ዮናታን በተጨማሪም ድሆችንም ሰነፎች ናቸው ድሃ ጥቁር ጉንዳን ነው ብሎ በአደባባይ ዘልፈዋል። ይህ በራሱ ሰነፍ አባባል ነው። የድህነት መንስኤዎችን አለማወቅና የድንቁርናውን ብቻ ያሳያል። ሰዎች ጠንክረው ስለማይሰሩ ድሆች አይደሉም። የድህነት መንስኤዎች በዓለም ላይ ባሉ ምርጥ ሳይንሳዊ አእምሮች ተጠንተዋል። ምርምራቸውም እንደሚያሳየው የድህነት ዋና ዋና ምክንያቶች ከመጥፎ የፖለቲካና በዝባዥ የኢኮኖሚ ስርዓቶች ጋር የተያዘ ናቸው። ፓስተሩ ሰነፍ ባይሆን የሚከተሉትን የሙያ ሊቆች ስራዎች ባነበበና ባልተሳሳተ ነበር። ዲቨሎፕመንት ዝ አ ፍሪደም ባይ አምስማረ ሰነ ዋይ ኔሽን ፌል ደ ኦሪጂን ኦፍ ፓወር ፕሮስፐሪቲ ን ፖቨርቲ ባይ ዳረን አክሞጎል እንደ ጄምስ ሮቢንሰን የድንቁርና ጌቶች ጠለቅ ብለው የማያስቡ ችሎታ ቁሳቁሶቹ ማጣት ላክ ኦፍ ክሪቲካል ቲንኪንግ ለግልብ ድምዳሜ እንደሚያጋልጣቸው በሳይንስ የታወቀ ነው። እሱም ሄረስቲክስ ፋላሲ ይባላል። ለድንቁርና ጌቶች ጆሮን በሚበሳ የድምፅ ማጉያ መጮኽ እውነት ነው። ሳይንስ ሰፊ ንባብ፣ ማስረጃን መሰረት ያደረገበትንና የአእምሮ ተግሳጽን ይጠይቃል። በድንቁርና ጌቶች አካሄድ ውስጥ ሳይንሳዊ እውነታ የለም። በምትኩ በአንድ መጽሐፍ ላይ ተጣብቀው ብልን ለመምሰል ትርጉሙን ያዛባሉ። ከዚያም ነገሮችን በጌታ ነገርን ስም ይፈጥራሉ። በሳይንስ ውስጥ ማስረጃ ያስፈልጋል። ብዙ ሙከራዎች፣ ጥርጣሬዎች፣ ትችቶች፣ መረጃዎችና ተጨማሪ ሙከራዎችም ያስፈልጋሉ። የድንቁርና ጌቶች ግን ወደ አእምሯቸው የመጣውን ሁሉ ይናገራሉ። ይህን ንጹህ ድንቁርና ነው። ሳይንስና ሃይማኖት የተለያዩ መሆናቸው መራት አስፈላጊ ነው። ፓስተሮች የሚያውቁት ላይ የእምነት የነፍስ ስራ ላይ ማተኮር አለባቸው። ሳይንስን ለሳይንቲስቶች መተው አለባቸው። ስለ ሳይንስ ማውራት ከፈለጉ መጀመሪያ ሳይንስ መማር አለባቸው። ነገሮችን ዝም ብሎ መፍጠርና እውነት ነው ማለት የለባቸውም። እንደዚያ መቀላቀልም አይሰራ። ማንም ሀገር በፓስተሮች ዲስኩር ምክንያት ጠንካራ ሆኖ አድጎ አቅም እውነት ነው፣ ይሄ ነው እውነታውም ይኸው ነው። እንደ ጃፓን፣ ጀርመን፣ ዱባይ፣ ዩናይትድ አረብ ኤምሬትስ ወይም አሜሪካ ያሉ ሀገሮች ተመልከተ። በሳይንስ በቴክኖሎጂ በትምህርትና በአዳዲስ ሀሳቦች እንጂ ፓስተሮች ጫጫታ በማድረጋቸው አይደለም ያደጉት። መቼስ በቁም ነገር ቦታ ኖሮት። በተጨማሪም እነዚህ ፓስተሮች የሚያሳዩን የቅንጦት ቁሳቁሶች የሳይንስ ፈጠራ ውጤቶች እንጂ የሃይማኖታዊ ተአምራቶች እንዳልሆኑ እነሱም ያውቁታል። ሳይንቲስቶችና ሳይንሳዊ ሰዎች እነዚህ ፓስተሮች የሚኮፈሱባቸውን ቁሳቁሶች ሰርተዋል። ፓስተር በጩኸት አሌሉያ በማለት ስልክ አውሮፕላን ሮቦት ወይም መኪና ሰርቶ አያውቅም። ዘመኑ ተበላሸና የአሁኑ የኢትዮጵያ መንግስት ለእነዚህ ለድንቁርና ጌቶች የሚሰጠው ግልጽ ድጋፍ በእጅጉ አሳሳቢ ነው። የህዝብ መድረኮችን በመስጠትና በቂ ቁጥጥር ባለማድረግ ጎጂ ተጽዕኖዎችን ያጎላል። የተሳተ መረጃ እንዲሰራጭና ተጋላጭ ማህበረሰቦችን ያለገደብ እንዲበዘበዙ ያስችላቸዋል። ይህ ድጋፍ በእውነት ላይ የተመሰረተ ተራማጅ ማህበረሰብ ለመገንባት የሚደረገውን ጥረትም ያዳክማል። ለኢትዮጵያም እድገት ከፍተኛ አደጋን ይፈጠራል። በማጠቃለያም እንደ ዮናታን አክሊሉ ያሉ ድንቁርና ጌቶች ብዙውን ጊዜ በተባባሪ መንግስት የሚበረታቱ በኢትዮጵያ አደገኛ ኃይልን ይወክላሉ። ያልተማሩትንና በመበዝበዝና በእምነት ስም ከጌታ ተነገረን ስም ድንቁርናንና በማስፋፋት ላይ ይገኛል። የእነርሱ መሰረተት ቢስና የሳይንሳዊ ድስኩሮች በባለሙያዎች ላይ የሚያቀርቡት ማስረጃ የለሽ ውንጀላዎችና አታላይ ድርጊቶች በተጋላጭ ምስኪን ማህበረሰቦች ላይ ከባድ ጉዳት ያደርሳሉ። ሳይንስና ሃይማኖት የተለያዩ መስኮች ናቸው። የድንቁርና ጌቶች በሳይንሳዊ ጉዳዮች ላይ አስተያየት ለመስጠት የሚያስችላቸው እውቀትም የማሰብ ችሎታም የሚላቸው በራሳቸው ዘርፍ ላይ የማተኮርና ሳይንስን ለባለሙያዎች መተው አለባቸው። የኢትዮጵያ እድገት የሚታሰበው በሳይንስ አስተሳሰብና ሳል እንጂ በእነዚህ የድንቁርና ጌቶች የተረተረት መንገድም አይደለም። ከተቻለ ፖሊስ የድንቁርና ጌቶችን ማጭበርበሮች ለማስቆም ጣልቃ መግባት አለበት። ጸሐፊዎቹ የህፃናት ህክምና ስፔሻሊስትና የጤና ተመራማሪዎች፣ አስተማሪዎችና አማካሪዎች ናቸው። ይህ ሪያሊቲ ሚዲያ